መጽሐፈ ነገስት ካለ ምዕራፍ 19። ንጉሱም ህዝቅያስ ይህን በሰማ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ ወደ እግዚአብሔር ቤት ገባ። የቤቱንም አዛዥ ኤልያቄም፣ ጸሐፊውንም ሳምናስን፣ የካህናቱንም ሽማግሌዎች ማቅ ለብሰው ወደ ነቢዩ ወደ አሞጽ ልጅ ወደ ኢሳይያስ ሄዱ ዘንድ ላካቸው። እነርሱም ህዝቅያስ እንዲህ ይላል፣ ይህ ቀን የመከራና የተግሣጽ የዘለፋም ቀን ነው። ልጆች የሚወለዱበት ጊዜ ደርሷል ለመውለድም ኃይል የለም። ምናልባት በህያው አምላክ ላይ ይገዳደር ዘንድ ጌታው የአሶር ንጉሥ፣ የላከውን የራፋ እስቂስን ቃል ሁሉ አምላክ እግዚአብሔር ይሰማ እንደሆነ አምላክ እግዚአብሔርም ስለሰማው ቃል ይገስጸው እንደሆነ፣ ስለዚህ ለቀረው ቅሬታ ጸልይ ያሉት። እንዲሁ የንጉሱ የህዝቅያስ ባሪያዎች ወደ ኢሳይያስ መጡ። ኢሳይያስም ለጌታችሁ እግዚአብሔር እንዲህ ይላል የአሶር ንጉሥ ባሪያዎች ስለሰደቡኝ ስለሰማኸው ቃል አትፍራ። እነሆ በላዩ መንፈስ እሰዳለው፣ ወሬንም ይሰማል፣ ወደ ምድሩም ይመለሳል። በምድሩም በሰይፍ እንዲወድቅ አደርገዋለሁ በሉት አላቸው። የአሦርም ንጉሥ ከለኪሶ እንደራቀ ሰምቶ ነበርና ራፍ አስቂስ ተመልሶ በልብና ሲዋጋ አገኘው። እርሱም የኢትዮጵያ ንጉሥ ቲርሃቅ ሊወጋ ወጥቷል የሚል ወሬ በሰማ ጊዜ ደግሞ ወደ ህዝቅያስ መልክተኞችን ላከ። እንዲህም ሲል ለይሁዳ ንጉሥ ለህዝቅያስ እንዲህ ብላችሁ ንገሩት፣ ኢየሩሳሌም በአሦር ንጉሥ እጅ አትሰጥም ብሎ የምትታመንበት አምላክ አያታልልህ። እነሆ የአሦር ነገስታት በምድር ሁሉ ላይ ያደረጉትን እንዴትስ እንዳጠፏቸው ሰምተሃል። አንተስ ትድናለህን? አባቶቼ ያጠፏቸውን ጎዛንን፣ ካራንን፣ ራፊስን በተላሳር የነበሩትንም የኤድን ልጆች የአሕዛብ አማልክት አዳኗቸውን? የሐማት ንጉሥ የአርፋድ ንጉሥ፣ የሴፌር ዋይም ከተማ ንጉስ፣ የሄናና የጽዋ ንጉስ ወዴት አሉ? ሕዝቅያስም ደብዳቤውን ከመልክተኞች እጅ ተቀብሎ አነበበው። ሕዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው። ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። በኪሮቤል ላይ የምትቀመጥ የእስራኤል አምላክ አቤቱ፣ አንተ ብቻህን የምድር ነገስታት ሁሉ አምላክ ነህ። ሰማይንና ምድርን ፈጥረሃል። አቤቱ ጆሮህን አዘን ብልና ስማ አቤቱ አይንህን ክፈትና እይ በህያው አምላክ ላይ ገዳደር ዘንድ የላከውን የሰናክሬምን ቃል ስማ አቤቱ በእውነት የአሶር ነገስታት አህዛብንና ምድራቸውን አፍርሰዋል አማልክቶቻቸውንም በእሳት ላይ ጥለዋል የእንጨትና የድንጋይ የሰው እጅ ስራ ነበሩ እንጂ አማልክት አልነበሩምና ስለዚህ አጥፍተዋቸዋል እንግዲህ አምላካችን አቤቱ የምድር መንግስታት ሁሉ አንተ ብቻ እግዚአብሔር አምላክ እንደሆነ ያውቁ ዘንድ ከእጁ እንድታድነን እለምንሃለው። የአሞፅም ልጅ ኢሳያስ እንዲህ ብሎ ወደ ሕዝቅያስ ላከ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለ አሶር ንጉሥ ስለ ሰናክሬም ወደ እኔ እየለመንከውን ሰምቻለው። እግዚአብሔር በእርሱ ላይ የተናገረው ቃል ይሄ ነው። ድንግሊቱ የጽዮን ልጅ ቀላል አድርጋለች፣ በንቀትም ስቃብሃለች። የኢየሩሳሌም ልጅ በላይ ራስዋን ነቅንቃብሃለች። የተገዳደርከው የሰደብከውስ ማን ነው? ቃልህንስ ከፍ ከፍ ያደረገው፣ አይንህንም ወደ ላይ ያነሳኸው በማን ላይ ነው? በእስራኤል ቅዱስ ላይ ነው። አንተስ በሰረገላይ ብዛት ወደ ተራሮች ከፍታ ወደ ሊባኖስ ጥግ ላይ ወጥቻለው፣ ረጃጅሞቹንም ዝግባዎች የተመረጡትንም ጥዶች እቆርጣለው፣ ወደ አገሩም ዳርቻና ወደ ቀርሜሎስ ዱር እገባለው፣ ቆፈርኩም እንግዳውንም ውሃ ጠጣው፣ የተገደበውንም ውሃ ሁሉ በግሬ ጫማ አደርቃለሁ ብለህ በመልእክተኞች እጅ በእግዚአብሔር ላይ ተገዳደርክ። እኔ ጥንቱን እንደሰራሁት፣ ቀድሞውንም እንዳደረግኩት አልሰማህምን? የተመሸጉትን ከተሞች የፍርስራሽ ክምር እስኪሆኑ ድረስ እንድታፈርስ አደረግኩ። ስለዚህም የሚኖሩባቸው ሰዎች እጃቸው ዝሏል፣ ደንግጠውም ታውከዋል። እንደ ምድረ በዳ ሳር፣ እንደ ለምለሙ ቡቃያ በሰገነትም ላይ እንዳለ ሳር። ዋግ እንደመታው እህል ሆነዋል። እኔ ግን መቀመጫህንና መውጫህንም መግቢያህንም በእኔም ላይ የተቆጣኸውን ቁጣ አውቃለሁ። ቁጣህና ትዕቢት ወደ ጆሮ ይደርሷልና ስለዚህ ስናገይን በአፍንጫ ልጓሚንም በከንፈር አደርጋለሁ። በመጣህበትም መንገድ እመልስሃለሁ። ይህም ምልክት ይሆናል። በዚህ ዓመት የገቦውን፣ በሁለተኛውም ዓመት ከገቦ የበቀለውን ትበላላችሁ። በሶስተኛውም ዓመት ትዘራላችሁ፣ ታጭቡማላችሁ ወይንንም ትተክላላችሁ፣ ፍሬውንም ትበላላችሁ። ያመለጠው የይሁዳ ቤት ቅሬታ ስሩን ወደ ታች ይሰዳል፣ ወደ ላይም ያፈራል። ከኢየሩሳሌም ቅሬታ ከጽዮንም ተራራ ያመለጡት ይወጣሉና የሰራዊት ጌታ የእግዚአብሔር ቅንዓት ይህን ያደርጋል። ስለዚህም እግዚአብሔር ስለ አሶር ንጉሥ እንዲህ ይላል፣ ወደዚሽ ከተማ አይመጣም፣ ፍላጻንም አይወረውርባትም በጋሻም አይመጣባትም፣ የአፈርንም ድልድል ድል አይደልድልባትም። በመጣበት መንገድ በዚያው ይመለሳል፣ ወደዚችም ከተማ አይመጣም፣ ይላል እግዚአብሔር። ስለ እኔም ስለ ባሪያዬ ስለ ዳዊት ይችን ከተማ አድናት ዘንድ እጋርዳታለሁ። በዚያም ሌሊት የእግዚአብሔር መልአክ ወጣ ውያንም ሰፈር መቶ ሰማንያ አምስት ሺህ ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ። የአሶርም ንጉሥ ሰናክሪም ተነስቶ ሄደ። ተመልሶም በነነዌ ተቀመጠ። በአምላኩም በናሳራክ ቤት ሲሰግድ ልጆቹ አደራሜሌክና ሳራሳር በሰይፍ ገደሉት፣ ወደ አራራትም አገር ኮበለሉ። ልጁም አስራዶን በእርሱ ፋንታ ነገሰ።